አመሻችሁ ካቸታችን ሳምንታዊ ዓለም ሸማች መሰናዷችን ተጀምሯል። የዛሬው ዓለም ሸማች ትኩረቱን የሚያደርገው የተለያዩ የእንጨት ውጤቶች ላይ ነው። እነዚህ የእንጨት ውጤቶች እንግዲህ በሀገራችን እጅግ በዘመነ መልኩ እየተሰሩ ነው የሚገኙት። ከዚህ በፊት ከውጭ ድረስ ከተለያዩ ሀገራት የምናስመጣቸው የቤት ውስጥ መገልገያ የእንጨት ስራ ውጤቶች ራሱ አሁን እዚህ በሀገራችን መመረት ተጀምሮ ሁሉም ኢትዮጵያዊ በሚባል ደረጃ የሀገሩ ምርት እየተጠቀመ ነው የሚገኘው። ስለዚህ እኛም ደግሞ ተዘዋውረን በተለይ ደግሞ የቤት ውስጥ መገልገያ የምንላቸውን ሶፋ፣ የመሃል ጠረጴዛ፣ የምግብ ጠረጴዛ እንዲሁም ወንበሮችን ተዘዋውረን ቅኝት እያደረግን ዋጋውንም እንጠይቃለን ጥራታቸውንም እናያለን ማለት ነው። አብራችሁኝ ቆዩ። ተመልሰናል። ተመልካቾቻችን አሁንም ዓለም ሸማች መሰናዷችን ይቀጥላል። እንግዲህ የተለያዩ የእንጨት ስራ ውጤቶችን ቅኝት እያደረኩ ነው የምገኘው። አሁን የምገኝበት ቦታ የተለያዩ ሶፋዎች እንዲሁም የመሀል ጠረጴዛዎች የምግብ ጠረጴዛዎች፣ ወንበሮች የሚመረቱበት ቦታ ነው። እጅግ ጥራት ያላቸው እንዲሁም ደግሞ ውበትን የተላበሱ ሶፋዎችን እዚሁ ሀገራችን እንደሚመረቱ ማረጋገጥ ስያለው ማለት ነው። ከአምራቾቹ ጋር ቆይታ አደርጋለሁ፣ አምራቾችን ጠይቃለሁ። ከነሱ ጋር የሚኖረን ቆይታ ተከታተሉ። አሁንም ዓለም ሸማች ይቀጥላል። አብራችሁ ቆዩ። እያመረትን ያለ ነው። የቤት እቃዎችና የኦፊስ እቃዎችን ነው ያው ራሳችን ፋብሪካ አለን። ለቡ ላይ ፋብሪካ ስላለን እያመረተን ለተጠቃሚ ቤተሰብ ተደራሽነቱ ያው በትእዛዝም ከሆነ እንደዛ ያደረገ ተጠቃሚ ቤተሰብ እያቀረበን ይገኛል። ሁሉ ነገር እናመርታለን። ሶፋ፣ አልጋ፣ ዳይኒንግ፣ ቁምሳጥን፣ ሁሉ ምርቶች ቻ የቤት እቃ የተባሉ ሁሉ ነገር እኛ ጋር ነው የሚመረተው። የሀገር ውስጥ እንትን አለመደም። ሰው ግን ያለውን ነገር ሲያይ ጥራቱን ሁሉ ነገሩን። ፊኒሽንግ ከዋጋ አንጻር ስታይ ከየውጭና የአገር ውስጥ ሲሆን ያው የውጭ በጣም ሀይ ነው ዋቀው፣ የአገር ውስጥ ሲሆን ደግሞ ሁሉ ነገር በተመጣጣኝ ዋቀ አለ። ሁሉንም ያገኛሉ። ሁሉንም በአንድ ቦታ ስላለ አሪፍ ነው። የሰው ተቀባይነት ቆንጆ ነው። የምናመርተው ሶፋዎችን እንደሚታዩ እናመርታለን። እንዲሁም ደግሞ የቤት ፈርኒቸሮች ቲቪ ስታንዶችንም እናመርታለን። እንዲሁም ደግሞ ዳይኒንግ ጠረጴዛዎችን ቢፌዎችን እንዲሁም ደግሞ ፎቶ ማስቀመጫ የሚሆኑ ነገሮችንም እናመርታለን ማለት ነው። ብዙ ጊዜ እኛ የምንሰራው በትእዛዝ ነው። አመርተንም እንደዚሁ እንትላለ ወርክሾፕ ላይ እንግዲህ እንዳይሻቸው እቃዎቻችን አብዛኞቹ የተመረቱ ናቸው ማለት ሰዎች አዘውን እኛ ደግሞ እየሰራን እንገኛለን አሁን ላይ። ስለዚህ ብዙ ጊዜ የምንሰራው ሰዎች ሲያዙን በራሳቸው ዲዛይን ሰርተ ነው የምንሰጠው። ሶፋ ትንሹ ዋጋ ከ67 ሺህ ነው የሚጀምረው፣ ትልቁ ደግሞ እስከ 285 ሺህ አለ። ከዛ እያለ መሀል ላይም አሉ፣ ከ67 እስከ 285 ሺህ። ዳይኒንግ ደግሞ እንደ ወንበሩ ብዛት ነው። የአራት ወንበር አለ እሱ ከ45000 እስከ 185000 አለ። የመሃል ጠረጴዛ ደግሞ ከ15000 እስከ 35000 አለ። ከዝቅተኛ ጀምሮ እስከ ከፍተኛ የምንለው የዋጋ መነሻው አለ። ስለዚህ ዝቅተኛ የምንለው ነው ከ57 ሺ ብር ጀምሮ ሶፋዎችን እኛ ጋር ማግኘት ይችላሉ። ራሳቸው በሚፈልጉት ዲዛይን ራሳቸው በመረጡት መልኩ ሰርተን እናስረክባቸዋለን። ትልቁ የምንለው ደግሞ እስከ 100000 ከዛም በላይ የሰውን ፍላጎት አይተን የምንሰራ ይሆናል። ስለዚህ እዚህ እኛ ጋር ሲመጡ ምንም የሚያሰቅቃቸው ነገር የለም። ራሳቸው በሚፈልጉት የዲዛይን መጠን እኛ እንሰራላቸዋል ማለት ነው። ዲዛይን ሰጥቻቸው ነው በዲዛይን ሰጠዋቸው። በደንብ መጀመሪያ እኔ ያመጣሁት ዲዛይን እነዚያውም ትንሽ አሪፍ አልነበረም። ከዚያ አሻሽለው ነው አሪፍ አድርገው የሰሩልኝ። በጣም አሪፍ ነው። በጣም ሰው መጠቀም ያለበት ወርክሾፕ ነው ብዬ አስባለሁ። ኦርደር አድርጌ ነው ዛሬ ልወስድ መጥቼ ነው። ፈጣን ነው ሲሰሩ፣ እኔ እንደዚህ አልጠበቅኩም ነበረ። ቆንጆ ነው እንግዲህ ልወስድ መጥቼ ለሳምንት ምናምን ሰባ ቀን ምናምን ይሆናል እኔ እንደውም ከዛ በላይ ይመስለኝ ነበረ፣ ግን በፈጣን በአጭር ጊዜ ውስጥ ነው ያደረሱል። በአጭር ቀን እንደዚህ አይነት ሶፋ ከዚህ ቤት በመስራታቸው በጣም ደስ ብሎኛል። የኮንዶሚኒየም ኤል ሼፕ ነው የሰሩልኝ። በጣም ደስ የሚል ነው በጣም በሰሩት ስራ ደግሞ በጣም ተደስቻለሁ። የኢትዮጵያ ታምርት ንቅናቄ ከተጀመረ በኋላ በጣም በርካታ ኢንዱስትሪዎች ወደ ምርት እንደገቡ ይታወቃል። በየቦታው በጓዳ ተደብቀው የነበሩ የማምረቻ ስፍራዎች ራሱ ወደ ስራ ገብተዋል፣ ኢትዮጵያ ታምርት ንቅናቄ ከተጀመረ በኋላ በዋናነት ሲሰራ የነበረው የተዘጉ ፋብሪካዎችን፣ የተዘጉ ኢንዱስትሪዎችን፣ ማምረቻ ቦታዎችን ወደ ስራ እንዲገቡ የማድረግ ስራ ነው ሲሰራ የነበረው እና በ2017 9 ወራት ውስጥ በነበረው አፈጻጸም እንኳን ስንመለከት የኢንዱስትሪዎች የማምረታ አቅም ወደ 61 በመቶ ከፍ ማለቱ የኢንዱስትሪ ሚኒስቴር መረጃ ያመላክታል። ከውጭ የሚገቡ ተኪ ምርቶችን እንዲተኩ የማድረግ ስራ ሲሰራ ነበረ። ይህ ደግሞ ትልቅ ውጤት አምጥቷል። በሸማቾችም በኩል አብዛኞቹ ሸማቾች በሀገር ውስጥ ምርት ተኩራርተው የሀገር ውስጥ ምርቶችን እንዲመርጡ አግዟቸዋል። ዛሬ ያየነው ራሱ አንዱ ማሳያ ነው። የተለያዩ የእንጨት ውጤቶችን፣ የቤት ውስጥ ቁሳቁስ መገልገያዎችን ሸማቾች እዚሁ በሀገር ውስጥ ያሉ ምርቶችን እንዲመርጡ አድርጓቸዋል ማለት ነው። ሸማቾችም የሚያነሱት ይህንኑ ነው። እንደዚህም አላሰብኩም። በጣም ብዙ ጊዜ ቆይ ነበር የሚቆይ ነበር ይመስለኝ፣ ከዚህ በፊትም እንደዛ ነበረ። አሁን ግን በጣም በአጭር ጊዜ ውስጥ ነው የደረሰልኝ። በጣም ደስ ብሎኛል። በአገር ውስጥ ምርት ነው የሚሰሩት እነሱ እና ከዚህ በፊትም አንድ ለጓደኛ ነው ሰርተውለት አይቼ ነው ከዛ መጥቼ የወሰድኩት። አሁን እኔ እውነት ለማውራት ይህን ዕቃ ውጭ ላይ ከንትኑ ከገበያ ላይ ባገኘ የውጭ ምርት ነው ብዬ ነው የምገዛው ግን ምንድን ነው የውጭ ምርት ዋጋው ስለጨመረብን የውጭ ምርት ብለን እንላለን እንጂ፣ ይሄ ግን የሀገር ውስጥ ምርት ነው። ግን በጣም ከውጭ ምርት በላይ የሀገራችን ምርት በጣም ጥራት አድርገው የሰሩት ነው። በጣም ደስ የሚል ስራ ነው እየሰራችሁ ያላችሁት። በጣም ደስ ይላል፣ በእውነት ኮርቼባችኋል። የሀገር ውስጥ ሲባል የሆነ ፊኒሽንጉን ስራውን ሲያዩ ጥራቱን ሲያዩ አይመስላቸውም የሀገር ውስጥ ግን ሲያዩ በቃ ይሄ እውነት እዚህ የሚሰራ ነው ይላሉ። ብዙ ጊዜ እኛ የምንሰራቸው ሶፋዎች ሰዎች የሚያመጡን ዲዛይን ራሳቸውን ውጭ አድርገን ነው የምንሰራው እና የምንጠቀማቸው እቃዎች ሁሉም የሀገር ውስጥ ናቸው፣ ከጥሬ እቃ ውጭ ማለት ነው። ስለዚህ ያንን ነገር ሲያዩ ከመሰራቱ በፊት እዚህ መጥተው ወርክሾፓችን ላይ ሲያዩ ይገረማሉ። ይሄ ይወጣል ግን ሶፋ ይላሉ። ግን ከተሰራ በኋላ ሲያዩት ደግሞ እጅግ ይደነቃሉና ያ ነገር በጣም ለእኛ ራሱ እንድንሰራ የበለጠ እንድናመት አድርጎ አብዛኛው በአብዛኛው ከስተመር ሲመጣ የውጭ ቃሉ እንደ ይሄ የሀገር ውስጥ ነው ብሎ አብዛኛው የከስተመር የሚጠይቅበት እንትን አለና የውጭ እቃ በሚመስል ሁኔታ ነው የተሰራ ያለውን ሀገር ውስጥ ማለት ነው። እኛም እንደዛ ነው እያቀረብን ያለው። አሁን ደግሞ እንግዲህ አንድ ለየት ያለች ሶፋ አይቻለሁ። ለእኔ ያስገርመኛል። እንደዚህ ሲደክማቸው አረፍ የምትሉበት ቤታችሁ ውስጥ ሆናችሁ እንደ ሶፋም ትገለገሉበታላችሁ፣ እንደዚህ ደግሞ ወገባችሁን የምታሳርፉበትም እንደዚሁ አይቻለውና ይሄም እንግዲህ እጅግ ያስደነቀኝ ነገር እዚሁ ኢትዮጵያ ውስጥ የሚመረት መሆኑ ነውና፣ ኢትዮጵያ የደረሰችበት የእንጨት ስራዎች ውጤት እዚህ ደረጃ ደርሷል ማለት ነው። አገር ውስጥ አሁን ያለበት ደረጃ የበቃ ደረጃ ደርሷል ተብሎ ባይታሰብም እንደ ሀገር ግን መስራት እንደምንችል ያሳየንበት ኢንዱስትሪ ነው ብዬ ነው የማስበው። በተለይ ክልከላ የነበረበት ወቅት ላይ በየኮርነሩ በትንሽም ሙያ ይዘው የሚሰሩትና የሚወጡት ስራዎች ራሱ በጣም የሚያስገርሙ ነበረ። ከዛ በኋላ ደግሞ ክሬቲቪቲውም እየተጨመረበት ከውጭ ይመጡ የነበሩትንም ደግሞ ኮፒ በማድረግ በማሻሻል ከዛ በቴክኖሎጂም ደግሞ በማኒፋክቸሪንግ ቴክኖሎጂ ላይ በተለይ የማምረቻ ቦታዎች ላይ በትልልቅ ኢንዱስትሪዎች ደረጃዎች ላይ በጣም የተስፋፋበት ሁኔታ ታይቷልና አሁንም ይቀረናል በእርግጥ ቢቀረንም ጅማሬው ግን በጣም አመርቅ የሆነ ውጤት ነው ያመጣው ብዬ ነው የማስበው። ከዚህ በፊት የምንሰራው ቦታ በጣም ትንሽ የነበረ፣ ነገር ግን ራሳችን ማሳድገን ኢትዮጵያ ካሞሪት የሚባለው ዘርፍ በጣም እኛ ስለጠቀመን በዛ መንገድ አስፍተን በፊት ላይ የነበሩ ሰራተኞቻችንን አሁን ደግሞ በጣም ጨምረን ለብዙ ሰዎችም የስራ እድሎችን ፈጥረን አለን። ኢትዮጵያ ታምርት ማለት ማምረት ብቻ ሳይሆን ኢትዮጵያ ትሸምት የሚለው ደግሞ በንግድና ቀጠናዊ ትስስር ሚኒስቴር በኩል ደግሞ የተያያዘው ሂደት ተመጋጋቢ እንዲሆን ረድቶታል ብዬ ነው ማስበው። መመጋገቡ ብቻ ሳይሆን በሸማቹም ላይ ደግሞ ያለ እይታ በጣም ተቀይሯል። ምክንያቱም ሸማቹ የሚፈልገው ማየት ነው። ማየትን ደግሞ ማመን ያመጣዋል። ስለዚህ ያንን ደግሞ ያመነበትን ደግሞ ወደ ግዢ የሚገባበት ሁኔታ ነው ያለው። ከዚህ ቀደም አይሰሩም ተብለው የሚታመኑ የነበሩ ስራዎችን መስራት የቻልንበትም ሁኔታ ነው። ኢትዮጵያ ታምርት ደግሞ ይሄንን በደንብ ኢንዶርስ አድርጎታል ብዬ አስባለሁ። ራች በመኖራቸው ህብረተሰቡም እንዲጠቀም ያደርጋል። አንደኛ ከዋጋም አንጻር የውጭ ዋጋና የሀገር ውስጥ ዋጋ አንድ አይደለም። በስሙ የውጭ ነው፣ ግን ከውጭ በላይ ጥራት ያላቸው ስለሆኑ ህብረተሰቡ ከገንዘቡም ከጥራትም በምንም ስለማይገነ የአገር ውስጥ ምርቶችን እንደዚህ እንደዚህ አይነት ቦታዎችን እየሄደ ቢገዛ እላለሁ። ይህን ነው የምመክረው ለህብረተሰቡ። የሆነ ነገር ቢሆን በቀላሉ መስተካከል የሚችል ነገር ነው፣ ጥንካሬ ያለው እና ዋናው ጥንካሬ ነው። ጥንካሬ ያለው የሀገር ውስጥ ምርት ሲሆን እቃውም ደግሞ የሆነ ነገር ቢሆንብሽ ወዲያው መስተካከል የሚችል ነገር ነው ብዙ ኮስት ሳታወጪ በቀላሉ መስተካከል ይችላል። የሀገር ውስጥ ምርት ሲሆን እሱ እሱ ጥቅም አለ። አንደኛ ዲስካውንት ነው። ለምሳሌ ከውጭ የሚገቡ ነገሮች በጣም ሀይ ኳሊቲ ይባላሉ። ነገር ግን እዚህ ኢትዮጵያ ውስጥ የሚመረቱ በጣም እኛ ሀይ ኳሊቲ አድርገን ነው የምናመርታቸው። ስለዚህ በጣም ይጠቀማሉ ብለን የምናስበው እኛ ዲስካውንት ያገኛሉ። ከጥራትም አንጻር እዚህ የሚሰራው እዛም ያለው ነገር አሪፍ ነው። እኛም ኳሊቲ እየሰጠን ነው ስለምንሰራው እዚህ ቢጠቀሙ የተሻለ ነው ብለን እናስባለን። እንዳናመርት መርት የሚሆነብን ትልቁ እንቅፋት የቦታ ጉዳይ ነው። እንደምታዩ ይህን ቦታ በጣም በብዙ ዋጋ ነው የሚጠበቅ ነው የከፈል ነው የምንሰራበትም ነገር ግን ቦታ ቢመቻች ከዚህ በላይ በቅናሽ ዋጋዎች ራሱ መስራት የምንችላቸው እናገኝበታለን ማለት ነው። ነገር ግን ቦታዎች እንደምታያቸው ብዙም ምቹ አይደሉም፣ እና መንግሥት ይህን ትኩረት ሰጥቶ ቢሰራበት የተለያዩ ዲዛይኖችን እያመጣን እየሰራን ከኢትዮጵያ አልፈን ለሌሎች ሀገር መላክ የምንችልበትን ትልቅ ኦፖርቹኒቲ ይፈጥርልናል። ፈርኒቸር በቀላሉ በትንሽ ቦታ ላይ የሚሰራ ስራ ሊመስል ይችላል፣ ግን አይደለም። በትንሽ ቦታ ስለሰራ ነው ሰራ ነው ብለን ላንል እንችላለን። ሰፋ ባለ ሁኔታ በቅብብሎች ምክንያቱም ራዕያችን ምንድን ነው? ኢትዮጵያን የአፍሪካ ማኒፋክቸሪንግ ሀብ እናደርጋለን ብለን ስንል በትንሹ ማሰብ የለብንም በሰፊ ነው መታሰብ ያለበት በሰፊው ደግሞ ሲኬድ ጎን ለጎን መታሰብ ያለበት ምንድነው? ቦታ በደንብ በኢንዱስትሪ ፓርክ በፈርኒቸር ፓርክ አይነት ተደርጎ በዛ መሰራት አለበትም። ኢትዮጵያ ታምረት እንቅስቃሴ በጣም ጠቅሞናል። በፊት ላይ ብዛም አልነበረም። ብዙዎቹ የሚያገኙት ከውጭ የሚመጣውን ፕሮዳክት ነበረ። አሁን ግን የኢትዮጵያ ታምረት የሚባለው ነገር ከጀመረ በኋላ እኛ የምናመርተው ምርታችን ሰዎች ጋር ተደራሽ የሆነ እና እጅግ በጣም ጠቅሟል ነው የሚለው ይሄኛውን ኢንዱስትሪና እንዲሁም ከዚህ በላይ ደግሞ የጥሬ እቃዎቹ እዚህ ሀገር ውስጥ የሚመረቱበት መንገድ ቢመቻች በጣም ጠቀሜታ ይኖረዋል ብዬ ነው የማስበው። አሁን ላይ የዋጋ ግሽበቱም እንዳለ ሆኖ፣ ነገር ግን የሰዎቹ ፍላጎት በመጨመርና እንዲሁም ደግሞ ጥሬ እቃዎችን ከውጭ የሚገባቸው ነው ችግሮች እንጂ በጣም አሪፍ ነው። በጣም ደስተኛ ነን። ጥሬ እቃ ጥረት አለ ሀገር ውስጥ ማለት ነው። እንደዚህ የተለያዩ የጥሬ እቃዎችን አሉ እንደ ግብአት የሚያስፈልጉ ከአክሰሰሪ ጀምሮ፣ ከኤምዴፍ ከጨርቆች ጀምሮ ያለው ነገር እሱ ላይ በብዛት እንዲምታገኙ አይደለም ው ጥሬ እቃ ጥረት ስላለ ያ ነገር ከውጭ ስለሆነ እንትን የሚለው አብዛኛው ጥሬ እቃ ጥረት አለ እያንዳንዱ ነገር የምታገኝበት አክሰስ ይሰፋል። ተደራሽነቱን በጣም ይሰፋል። በስተመርም እርካት ያገኛለሁ። የመጉላላት ቃል ድረስ የሚለው ነገር በአጭሩ ይቋጫል። ና ሀገር ውስጥ ሁሉ ነገር የሚገኝበት ነገር ቢኖር የተሻለ ነው። ስንሰራ የውጭ ጨርቆቹ ና እግሮቹ የተወሰኑ ማቴሪያሎች ከውጭ ስለሚገቡ በየጊዜ ስታስገቢ ቀረጥ ምንም ስለሚጨምር ዋጋ ላይ ይጨምራል። ፋይናንስ፣ ኢንፍሌሽኑም ሌሎቹም ሌሎቹም ሁኔታዎች በመምጣታቸው በፊት የብራችን የመግዛት አቅሙ ና አሁን ያለው አቅሙ አንድ አይደለም። ስለዚህ በፋይናንስ መታገዝ አለበት የፈርኒቸር አምራቹ እና ያለበት ከታገዘ ለውጥ ማምጣት ይቻላል። ኢንትረስት ሬቱ ደግሞ ሎ ኢንትረስት ሬት ሆኖ በማኒፋክቸሪንግ ላይ የሚታገዝበት ሂደት ካለ ጥሩ ለውጥ ማምጣት እንችላለን ብዬ አስባለሁ። እንግዲህ ተመልካቾቻችን ዛሬ ባዓለምሸማች መሰናዷችን የተለያዩ የእንጨት ስራዎችን ውጤቶችን እየተመለከትን ቆይታ አድርገናል። እንደምትመለከቱት ከማምረቻ ስፍራው መነሻ አድርገን እነዚህን የመሳሰሉ እጅግ ጥራታቸውን የጠበቁ ውበትን የተላበሱ ሶፋዎችን እዚሁ ሀገራችን ማምረት እንደምንችል ማሳያ የሚሆኑ የተለያዩ ምርቶች ስናስቃኛችሁ ቆይተናል። ተመልካቾቻችን ሳምንታዊ ዓለም ሸማች መሰናዷችን በዚህ ተጠናቋል። በሚቀጥለው ሳምንት እስክንገናኝ ድረስ መልካም ሳምንት።